መጻደቅ ወንጌልን ስሜታዊ አርጎኝ ተናገር ያለው አብሶሉልዬስ ኢየስ እቺን ነበር እነሱ የሚፈልጉት፣ እቺን ነገር ነበር የሚፈልገው። እናንተም ደግሞ ደስ በሚል ሁኔታ ፈስታችሁኝ እየተሳደባችሁ ስለሆነ ሳውግ ማ አኔ ጌታን ብዬ መስቀሉን ተከትዬ እንጂ ጴንጤን ተከትዬ አልመጣው። እኔ ኢየሱሴን እንጂ ሰው ተከትዬ ሰው ተከትዬ በመጣማ እናንተም አታስቀምጡኝም እኔ ጌታን እንጂ ሰው አይደለም እምለው ለዛ ሰባ ጊዜ ባጠፋ ሰባ ጊዜ ይቅርታ ብለው ነው የሚለው መንፈስ ቅዱስ ጌታ የሚለው ያን ያስተማሪ ደግሞ ሰውን አልተናገርኩ እንትናን ተናገረ እንዳትል ስለዚህ አሁን የምናገረው ምንድነው ወደፊት እምላለው ስተት እሰራለሁ እኔ የወንጌል ተማሪ እንጂ የወንጌል አዋቂ አይደለሁም። አይደለሁ እውቅና ያለኝ በሌላ ጉዳይ እንጂ በወንጌል አይደለም። ተማሪ ነኝ እንጂ ፓስተር አይደለሁም። ፓስተር እንደተናገረ አድርገው ሊያወሩ ነው። ገባህ? ሐዋርያ እንደተናገረ፣ ነቢያት እንደተናገረው አድርገው ሊያወሩ ነው። አላልኩም፣ ፓስተር ነኝ አላልኩም። አልወጣኝም አልወጣኝም። ስለዚህ እሱንም እንድታስቡ ነው። አሁን ልጄን ትምህርት ወይ ማድረስ አለብኝ። ለዛ ነው ተባረኩ። አሁንም ግን አሳልፋችሁ እንደ ይሁዳ አትስጡ። ደስ አይልም። ብራ ማንም አደረግ የሚሄድን ተባረክ። በአዘን ነገር እኔ ራሴን ጨምሬ ይቅርታ። በቃ ላክልኝ እሺ። ቁጥር ሳለ እሺ ወንድሞችና እህቶች እንዴት አላችሁ ጠላት ሊስቅ ነበር ጠላት እንግዲህ ተዋርዷል የት ሂደት ስቅ አለ እንግዲህ ጠላት ሊስቅ አኮብክቦ ነበር ሊያዋርድ አኮብክቦ ነበር ጠላት አሁን አፈረ ባይዘቦ እንኳን ላይፍ ገባው አንድም ል ልሰማ ሁለትም ወንድም ይቅርታ ልጠይቅ ሰምታችሁኛለ እንኳን ላይቭ ገባው ፎቶ ለጥፌ አንድም ይህንን ሊያሰማኝ ሁለትም ወንድሜን ይቅርታ ልጠይቅ። እንወዳለን። የማይነጥፍ ፍቅር አለ ከክርስቶስ የወሰድ ነው። ተባረክልን፣ ተባረኩ ሁላችሁም። ምናልባት ገስት ልካዮች ያላስከቧችሁ ታይሙ ስላልሆነ ብዬ ነው እና ለዛ ብዬ ነው ሁላችሁም ወዳለው እስኪ አንቺ ላስገባሽ። አንቺ እንኳን ቺ ፖዘቲቭ ነሽ ተገኝተሻል ዛሬ በኒዬ። ሰላም ሰላም ነው፣ እስ እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ ሰላም ነው አለው። እግዚአብሔር ይመስገን ነነሽ እግዚአብሔር ይመስገን ሁሉ ሰላም ነው ተባረክ ለለለለ ተባረክ ተባረክ እና ቤት ትከፍቻለሽ ይከፍታለሁ ሪኮርድ ያደረኩትን ሊፖስቶ ችግር የለም አይደል አንቺ እንግዲህ ጎበዝ ነሽ ያው ፖዘቲቭን ነው ምታደረግ። ምንም ችግር እኔ፣ የሰው ክፉ ነገር አልፖስትም ብዙ ጊዜ። አይ ለሚያራግቡት መልስ ይሆናል። ያው መልስ ሰጥቷል እንግዲህ። እኔም ጋር ላይቭ ስትሪም ላይ ይቀመጣል እንትን ማለት ይችላለሁ። ዩቲዩበሮችም ይኖራሉ ሊለቁት ይችላሉ። ግን ለሚያራግቡት ሰዎች መልስ ይሆናል እና እንትን ብለሽ ለቃቂው ችግር የለም ጥሩ ፈርቶችን ይቅርታ ያለበትን ቦታ ወይ እግዚአብሔርን ይቅርታ ይጠይቃለሁ፣ ያለበትን ፈርት ፖስታለሁ። የኛን ሰው ማራገብ ስለሚወጡ እንትኑ እንዳይራገብ እንኳንም በጊዜ አየሽ። እኔም መግባቴ ለምክንያት ነው። እንኳንም ገባ እንኳንም እንትን አለ ማለት ነው። እንደዚህ ወንድማችን ደግሞ ሞር እንወደዋለን። ለሌላም ቀን ትምህርት ሰጥቶናል። ለእኔ በተለይ ትምህርት ሰጥቶኛል ማለት ነውና አንድ ቀን ሃያ አራት ሰዓት ቢያንስ ማደር ነበረብኝ እና ስድስት ሰባት ሰው ከላከልኝ ቪዲዮ ተነስቼ እንደዚህ ለመናገር ክፉም አይደለም የተናገርኩት። እሱም አንደርስታንድ አድርጎኛል። በቃ ተባርኩ። ከዚህ በኋላ ኮመንት ባልሰጥ ደስ ይለኛል ብዬ ነው። እሺ ወድሻለው መሲ። በቃ ቤት ስከፍቼ ይመጣለሁ። ቤታቸው ጠጋ ይብዛልኝ። በቃ ተባረኩታች ያላችሁ ታፕታፕ ሸር ኮፒ ሊንክ ስታደርጉ የነበራችሁ ሁሉ የጌታ ጸጋ፣ ሰላም ይብዛላችሁ።